ወይ አዲስ አበባ ገና ከመግባታቸው ፍፄና ብሩኬ ምኑን ጀመሩት? ጭራሽ ዛሬማ ጫት ይዘው መጥኩ። ሰላም ቤተሰብ ሰብ እንዴት ናችሁ? ልኝ ደና ናችሁ ወይ ሰላማችሁ ብዝ ትርፍ ይበልን በየላችሁበት ቦታ ውዶቼ ጨረቃዎች። እንግዲህ ያው ተናፍቀው ነበረ ተናፍቀው ተናፍቀው ከችለዋል። የአዲስ አበባ ጠኔኮ በጣም ከባድ ነው። ማን እንደ ቡቲ ቡቲያችን ትናፍቀናለች ሁሌና። አጫጭ ሰው በጭስ አፍነው አልጠበቋትም። ሀይሚዬ እኔማ ሀይሚን ማየት ፈልጌ፣ በጭሱ አፈናት እኮ የፍልጼ ስራ። እኔ ግን ማለት ነው ፍልጼና ብሩኬ ሁሌ ፕራንክ ቢሰሩ ደስ ይለኛል። ለምን ፍልጼ ከታች ነው ስለሚያሽቃብጥ ነገሩን ያጋግለዋል። ዛሬማ ከሰለ ሁሉ ማራገብ ጀመረና አፈናት፣ አፈነው ቤቱን በጭስ ማለት ነው። እና ሁሌ ሁለቱ ፕራንክ ሲሰሩ ብሩኬ ዋና ዋናውን ይናገራል፣ እሱ ደግሞ ከስር ሆኖ ያቀጣጥላልና ከብሩኬ እሱ ባሰባት ግራ አጋባት እኮ ለሁለት ወደዚህ ወደዛ እያደረጉ ነው ጫት መቃም ምንም ትርጉም የለውም ማለት አንደኛ ለጤናም ጠንክ ነው ሲቀጥል ደግሞ ከዛ ውስጥ ከገቡ በኋላ መውጫም የለ ብዙ ሰው እዛ ውስጥ ገብቶ ለመውጣት እንደተቸገረ ሁሉ እንደው እውነት አሁን አዲስ አበባ አስፋልት ለአስፋልት ስታዩት እኮ ይሄ ጉንጮ ያልተወጠረ ሰው አታየውም እና በጣም ከባድ ነው በእውነቱ እነ ብሩኬ ደግሞ ቆሏቸውን ጠቅጥቀው ድንገት ያልጠበቃችሁት ነገር ሲሆን እኮ በጣም ይከብዳል ሀይሚ በጣም ነው የደነገጠችው የምር ምን ነካቸው ብላ ደውዬ ነው የምናገርልሃለች። እንግዲህ ያው ብሩኬ ደግሞ መለኛው የለም፣ መለኛው የለም። ከዚያ አሁን እንደፈለገ ዘና ማለት ይችላል ማለት ነው። ግን ባለፈው ማርክ ያደረገውን አይታችኋል? ፕራንክ ቤንዚን ብትለምነው ብትለምነው ብትለምነው እምቢ አላት እና ከዛ በኋላ ቁጭ አለች ከእነሱ ጋር ልትቀም እና ሀይምዬ አልመጣላትም እንጂ እንደዛ ሲያስቸግሯት ማለት ነው ኦኬ ነው እንዴ ብላ ቁጭ ብላ ጫቱን ያዛ አድርጋ ለመጉረስ መሞከር ከዛ በኋላ ብሩኬ ና ፍዜ ብን ብሎ ነው የሚነሱት እርግጠኛ ነኝ እና እንደዚህ አይነት ፕራንክ ከተደረገባቸው በቃ በዚህ ሙድ ሸውዷቸው ጠንቋይ ቤት አስመሰላ ተልቻ ምን ታድርግ ብጭስ እኮ ተጥለቀለቀ ቤቱ እውነት በጣም ያደርግ ፕራንክ ነው እና እንግዲህ ያው ለሀይሚን መልእክት ያስተላልፈዋል ብሩኬ የብሩኬ ሰርፕራይዝ ግን ምን እንደሆነ ማየት ናፈቀኝ እና ቤተሰብ ሰብስክራይብ ያላደረጋቸዋት ሀይሚንን እስኪ ሰብስክራይብ አድርጓትና ሁለት መቶ ኬ ሞልታ እንዬው ብሩኬ በጣም ሀይሚን ማስደሰት ፈልጓልና ያው ብዙዎቻችን የሀይሚን ደስታ ነው የምንፈልገው አይደል ስለዚህ እንሙላት በናታችሁ ሰብስክራይብ ሳታደርጉ የምታዩ ካላችሁ ሰብስክራይብ እያደረጋችሁ ሙሏት እኔ ግን ማለት ነው የብሩኬና የሀይሜ ተከታታይ አንድ አይነት ናቸው አደለ ማለት ታዲያ ለምንድን ነው ከብሩኬ ያሉት ወደዛ ለምን አይሄዱም ማለት ብዙ ጊዜ አስባለሁ ግን አይመጣልኝም ለምን እንደሆነ ተመልካቻቸው አንድ ነው ግን ከዛ ወደዚህ ለምን እንደማይሄዱ አላውቅም ለማንኛውም ሰብስክራይብ እያደረጋችሁ እስኪንሙላ ሰሞኑን እና ከዛ በኋላ በሰርፕራይዟ ስትደሰት እንይ እና ውድ ጨረቃዎች ስላየዋችሁ ደስ ብሎኛል እንኳን ደህና መጣችሁ እንኳን በሰላም አዲስ አበባ ገባችሁ ጫት የምትቀሙ ሰዎች ደግሞ ከሱሳችሁ ውጡ። ጥሩ አይደለም። ገንዘባችሁንም ነው ይዞ ጭጭ የሚያደርገውና